የከብዳል አንገት ደፍታ ጧት ማታ ተክዞ። በጣም ጎበዝ ሙዚቀኛ እና በጣም በቃ ቫይራል ነበረ እና ብዙ ሰዎች በቃ ብዙ ነገር ከበዳቸው ልክሱ እንደ ሙዚቃው የከብዳል ሲሉ ከረሙና፣ እስቲ አንዲበልልህ። ጎበዝ ሙዚቀኛ ስለሆነ ነው። ግን ይኸውልህ ልዩነቱ ምን መሰለ? ማይኩን ይዘው ነው ዝፈን ያልከው

ያንቺ ፍቅር ዘውትር እያባባኝ እግራ ገባኝ። ያንቺ ፍቅር ዘውትር እያባባኝ እግራ ገባኝ። ከብዳል አንገት ደፍቶ ጉዞ ጧት ማታ ተክዞ ከብዳል አቀርቅሮ ጉዞ በሀሳብ ተይዞ እኔም ማንቺና ቺኑ ባይ የፍቅርሽ አገልጋይ፣ አተቼስ ጭንቁኛል፣ ትዝታሽ ጎርቶኛል፣ እስረኛሽ አርጎኛል። አተቼስ ጭንቁኛል፣ ትዝታሽ ጎርቶኛል፣ እስረኛሽ አርጎኛል። ምንድን ነው ግን ቅድም በነገራችን ላይ ቅድም ሳይሆን ሰሞኑንም እዚህ ሲገባ ድምፃውያን ሲገቡ ማለት ነው። ሲናገሩና ሲዘፍኑ ምንድን ነው ልዩነቱ አሁን ቅድም ስጠይቀው እንዴ እንዴት ነው የተንሾካሸከው እ ምንድን ነው እኔ የብዙ ጊዜ ጥያቄ ነው ሲያወሩ ምናምን የመጀመሪያ ድምፃቸው ነው ሲዘፍነው ግን ሰርስሮ የሚወጣው ከሆድ ነው የሚወጣው ግን በነገራችን ላይ ለምንድን ነው ግን ስንናገር የሚይዘን ድምፃውያኑ ፍርሃት ነው ምናምን ወይስ በቃ እኔ መስፈን ነው የምችለው፣ በቃ መናገር። አንዳንድ ሰዎች አሉ አሁን ብዙ ንግግር ላይ ብዙ ያልሆኑ ስሜታቸውን በዜማ የሚገልጹ ማለት ነው። ምን ይመስልሻል? ያው ተመልከታት እንግዲህ ምን በዘፈን በስሜት አድርገህ ዘፈን እኮ ቆይ፣ በነገራችን ላይ ከንግግሩ የምንችለው እርግጠኛ የሆንበት ላይ ነው። አፋችንን አላቀን የምናወጣው ለዛ ይሆን እኔ

አሪፍ ነው እንግዲህ ፒተር ኮቹ አድርጎ ነው በእንትኑ ማልጠበቀ ክራሩን፣ ማልጠበቀ ተረክብ ነው የገባው። ስለ ውበቷ ሳደንቅ ቀኑ መሽቶ ይነጋል፣ ወፎች ለሊት ሲንጫጭ ታዝበውኝ ይሆናል

ዝም አገኛት ሆና ግሮም ግም ግሮም ግሮም፣ በጣም ታሪክ ነው። ለምሳሌ አብርሃም በጣም እናመሰግናለን። እንደው ከዚህ ጋር ተያይዞ ይለፈኝ ማለት ትችያለሽ፣ ችግር የለውም። አሳርፈው

የበደልኩት በደሉ ሎ እናድሮ ወቀሰኝ አምርሮ የሆዴን በደል አምቄው በሆዴ እስከ መቺ ነው እንደዚህ መንደድ መላአም ያማታኝ አጋር ዘመድለኝ የኔንስ ነገር ሀገር አንድ በለኝ የሆዴን በደል አምቄው በሆዴ እስከ መቼ ነው መቃጠል መንደድ መላሚ ማታኝ አጋር ዘመድ የለኝ የኔንስ ነገር ሀገር አንድ በለኝ ለቀቀች ለቀቀችው። በነገራችን ላይ የዚህ የተፈራ ነጋሽ ሙዚቃ አንበርካታ ድምፅ አይነችን ነገር ያንጎራጉሯታልና ልክ እዚህ ጋር ሲደርሱ ነው የሚቆርጧት። ለማላዋያው የሚለው ለምንድን ነው የማትሉት? አይ ሙዚቃና እንግሊዝኛ ድፍረት ነው ሲባል ተሰምቻለሁ። እንዲሁም በእናንተ ምርጫ ምን የሚለው ልበለው? ከሙዚቀኞች የሚፈትነኝ ነው የምፈልገው ፍቅርሽን ጉዳይ ስለ እሱ ሳስብ ራሱ ባይዘዌ ስሜት ይነካል። ና ካለቀስኩ የሆነ ከተነሳው ከወደኩ ምናምን አደራ አደራ ብያለሁ። በፍቅር የተጎዳ ሰው ነው የሚያውቀው። አዎ ልክ ነው። በነገራችን ላይ ካራክተር ውስጥ ካልገባች፣ ስሜት ውስጥ መግባት አለባት። ዝም ብሎ አይገባም። አይ ስለ ፍቅሯ ማሰብ ስላለብኝ ብያ ስሜቱ መምጣት ነው ከውስጥ መሆን አለበት ብያ እንዴ! ጀምሮ እንጂ ነው፣ እንዴ ነው የሚወጣ? መጥቷል። ፍቅርሽ ነው የጎዳን፣ ፍቅርሽ ነው የጎዳን፣ ፍቅርሽ ነው የጎዳን፣ ከሰው ተራው ትቶ ያረገኝ ብቸኛ ሁሉ ነገር ሰላም ነው። ዋናው ስሜቱ ስሜቱ ማን ይገልጸዋል? አሁን እንደዚህ እውነት ለመናገር በፍቅር የተጎዳ ሰው ያቀዋል ብያለሁ። አንዴ በነገራችን ላይ ሰንትኑ ነው አየሽ፣ የጀስቸሩ እንቅስቃሴው ድምፃውያናችን እኮ የሚታወቁት ብዙዎች አሁን ነዋ ጸሐዬ ምናምን ይገልጹታል፣ አይደለ? ያመጡታል። ስሜቱ ነው በቃ። ኦኬ እየመጣ ነው ስሜት። እሺ፣ እሺ፣ እሺ ተመለስ ተመለስ። አ እህ ትልልቅ ትምህርት ነው ለድምጻያኖቻችን ትልቅ ትምህርት ነው አልሽው። ምንድነው ኮንቴንት ግን እኔ እኔ ያው ቲክቶከር እና ዩቲዩበር ነኝ። በዩቱብ ፖድካስት ነኝ ያለኝ ፖድካስት አለኝ። ጋቢ ሾው የሚል ፕሮግራም አለኝ። በቲክቶክ ደግሞ ሚስተር ጊፍት የሚል እና ከእናቴ ጋር የተለያዩ ኮንተንቶችን አብረን እንሰራለን። ከእናቴ ጋር ኮላብ አድርገን ነው የምንሰራው። ምን ላይ ማለት ነው? ምን ላይ ምን አይነት በጀም ኮንተንት ኢትዮጵያዊነት ላይ ነው የሚሰራው። የሶሻል ኤክስፐሪመንት ነው የሚሰራው ማለት የሰዎችን መልካምነት የምናይበት። የእብድ ልብስ ለብሼ ምናምን ሰዎችን ገንዘብ እንዲሰጡኝ፣ የምሳ እንዲሰጡኝ ጠይቅና ከዛ በኋላ ያንን ነገር ላደረገልኝ ሰው ደግሞ ከተለያዩ ድርጅቶች ጋር አብሮ በመሆን ለእነሱ ሽልማት አዘጋጅቼ ይሸልማሉ ማለት ነው። ሰርፕራይዝ ነው ማለት ነው። ሰርፕራይዝ ነው ማድረግ። ለዛ ነው ሚስተር ጊፍት ያልኩት። ፖድካስቶችን፣ ጋቢሾ የሚል አለኝ፣ ውሎ የሚል ፕሮግራም አለኝ። የተለያዩ ሰዎችን የቀን ውሎ አብሬ ውላለሁ፣ አብረን እንሰራለን ኢንተርቴን እያደረግን እንዲሁም ደግሞ አንዳንድ ቦታዎችን ደግሞ በነፃ ለምሳሌ ገበያዎችን በነፃ በማድረግ ለህብረተሰቡ ከተለያዩ ድርጅቶች ጋር አብሮ በመሆን ያን ያን ነገር ሰራለሁ። እሱ ደግሞ ወደ ሁለት መቶ ሺህ ተከታይ አለኝ ዩቱብ ላይ። በጣም አሪፍ ነው፣ እየሞከርን ነው፣ አሪፍ ነው፣ እግዚአብሔር እያገዘን ነው። ከእናቴ ጋር ደግሞ ሰውን የሚያስተምሩ የተለያዩ ድራማዎችን ደግሞ አብረን እንሰራለን ከእናቴ ጋር ቲክታክ ላይ ምናምን እና በቃ እግዚአብሔር ይመስገን። ቲክታክ ስለዚህ ሁለት ነው ማለት ነው፣ ሁለት ነው የምሰራበት። ስለዚህ ስማቸው ምን የሚባሉት አንድ ያው ያኛው ሪያሊቲ ሾው ነው ከማሚ ጋር የምሰራው ማለት ነው። ምን ይባላል ስሙ? ስም የለውም። ይሄኛው ግን ሲገቡ እንዴት ብለው ነው የሚያገኙ? አላዛር አላዛር ሚስተር ጊፍት ካሉ በቃ እኔ ብቻ አላዛር ሚስተር ጊፍት ቲክታክ ላይ ማለት ነው። እና ያንን ነው የምሰራው። ቆንጆ ነው። ብዙ ሰዎች ብዙ ነገሮችን አድርገዋል። ከድሮም ከመጀመሪያም ጀምሮ ስመጣ ይሄ የተንቀጠቀጥኩ ምናምን ሶሻል ኤክስፐሪመንት ነበር የምሰራው እና ኢትዮጵያዊነትን የሚያሳይ ይዘት ያለው ስራ ነው የምሰራው። ብዙ ሰዎች ደግሞ ከዛ ብዙ ትምህርት ተምረዋል። በቃ ይሄ ነው የኔ ስራ። አይ በጣም አሪፍ፣ በጣም ደስ ይላል፣ በጣም